ፖለቲካን የምናስብበትን መንገድ መልሰን ማጤን ያለብን አንድ ነገር ስላሳሰበኝ ነው። ይሄም ታይም ፍሬም የሚባለው። ኤኒ አናሊሲስ ታይም ፍሬም አሉ። ኤኒ የህብረተሰብ ሙቭመንት ታይም ፍሬም አሉ። በአንድ ጊዜ በጣም ፖፑላር የሆነ ነገር በሚቀጥለው ጊዜ ላይሆን ይችላል። ዌይቭ ነው ጀስት ሙቭስ ኢን ኢን ዌይቭስ እና ሞስት ኢምፖርታንት ንግ ታይምን ኢንቶ አር አናሊሲስ ስንከት ኢምፖርታንት የሆነው ቱ ኖው ዌር ዘ ዌቭ ጎይንግ ወደ ላይ እየወጣነው ይስ እየወረደነው የሚለውን ቢኮዝ የምትከተለው መስመር ታክቲካል ሌቨል ስትራቴጂክ ታክቲካል ሌቨል የጊዜያዊ ወይቡ ከፍና ዝቅ የሚልበትን ታይም ያያል እና አናሊሲስ ላይ ብዙ ጊዜ እኔ ዚህ ሀገር ያየሁት በአብዛኛው ፖለቲካል አናሊሲስ ኢንታየርሊ ዲፔንድ የሚያደርገው ሾርት ተርም ፒሪዱ ላይ። ሾርት ተርም ኢዝ ኔቨር ቬሪ ጉድ ኢንዲኬተር። ፖለቲክስ አት ስትራቴጂክ ሌቪል ኢት ዲፔንድስ ኦን ዋት ዝ አሁን በአስር ጣቴ የፈርምላቸው አለው። ትራምፕን ይዞ የመጣው ወቭ በአናዘር ቴን ይርስ በላይ አይቆይም። ቢኮዝ ቴምፖራሪ የሆነ ችግር ላይ ተነስቶ የሚደረግ ጩኸት ማህበረሰብ በረጅሙ የማያስበውን በረጅሙ የማያስበው አብዛኛው ማህበረሰብ በረጅሙ የማያስበው ቢኮዝ ጊዜ የለውም በረጅሙ ለማስብ ኢትስ ቲንኪንግ ኢዝ ኢሚዲየት ኢሚዲየትሊ ያለውን ችግር አሁን ኢትስ ጀስት ላይክ ፋይናንሻል ሲስተሙን እናረጋጋና ትንሽ ቆይቶ ኢንፍሌሽኑን ይረጋጋል ብሎ ኒዮሊበራል ምናምን እየተባባሉት ትናንትና ግርማና እንትና የሚጨቃጨቁበት አት ሌቨል ኦፍ ስትራቴጂክ አናሊሲስ ኢምፖርታንት ነው። አት ሌቨል ኦፍ ኢሚዲየት ፖለቲክስ ግን ቢኮዝ አቨሬጅ ፐርሰን የሚያስበው ኢንዚስ ሾርት ተርም ነው። ኢንዚስ ሾርት ተርም ኢንፍሌሽን ቀነሰልኝ ወይ ኑሮ ትንሽ ተስተካከለ ወይ ምናምን የሚለው ስለሆነ አሁን በዛ ሰዓት ምረጥ ብትለው ግርማ የሚለው ነገር ሊስተካከል ነውና ግዴ ለማንድ አስር ዓመት ጠብቄ ኑሮ ሚሻሻል ከሆነ ብሎ አያስብም። ወን ፖለቲክስ ኢንታይርሊ የሾርት ተርም አናሊሲስ ሲሆን፣ በነገራችን ላይ በጣም ሚያወዛግበን ለዚህ ነው። በነገራችን ላይ በእኛ ጊዜ ሾርት ዌቭ አንዶርም አንድ ወርም አይደለም ያለው፣ ዛሬ የዛሬ ሶሻል ሚዲያ ነው። ጊዜውም ስለተቀየረ የዛሬ ሶሻል ሚዲያ ምንድን ነው? እዛ ዌቭ ላይ እንዴት አድርጌ እላይ ወጣለው፣ ዛሬ እዛ ላይ የት ነው ያለሁት አይነት የሾርት ተርም አናሊሲስ ለፖለቲካ ፓርቲና በረጅሙ አገርን ወደ ምን አቅጣጫ ልውሰድ ለሚል ፓርቲ አይመጥንም። አይመጥንም ኢን ደ ሴንስ ዛት ዳት ዊል ኖት ቢ ጋይዲንግ ፕሪንሲፕላችን። ያ የአጭር ጊዜ የትኛ ወደ ላይ ለመሆን እንዴት ላድርግ የሚለው ሳይሆን ዋት ኢዝ ካሚንግ ሃው ዱ አይ ፕሪፔር ለሚመጣው የሚለው ኢዝ ኤክስትሪምሊ ኢምፖርታንት። አናሊሲሳችን ላይ ኦልዌይስ እሱ ሴንተር መሆን አለበት። እሱን እስካላደረግን ድረስ ታክቲክ አያስፈልግም ማለቴ አይደለም። በሾርት ተርም እንትን ልንልበት የምንችልበትን ከስትራቴጂያችን አንፃር ታክቲካችንን ከስትራቴጂው ጋር እያይዘን እንዴት አድርገን ራይድ እና አድርግ ሪዝነብል ዲስከሽን። ታክቲክን ግን ስትራቴጂያችንን የሚገልጽ ሲሆን ዜን ሱሳይድ ኢትስ ጀስት ማተር ኦፍ ታይም እንጂ ወር ጀስት ኪሊንግ አወርሰል። ሶ አንዱ የማየው እኛንም ውስጣችንን በተወሰነ ደረጃ የሚያምሰን ያለው ኢዝ ዊ ቲንክ ኦፍ ፖለቲክስ ኢን ቬሪ ሾርት ተርም ፒሪድ ዊች ሀዝ ቢካም፣ በነገራችን ላይ እያደር እያደር እያነሰ የሄደ በሶሻል ሚዲያ ምክንያት እያደሰ አይ ሚን ወሬ ከሶስት ቀን በላይ ያልፋል እንዲ አሁን ሶሻል ሚዲያ ምንም ስለማልከታተል ስለማላውቀው ነው። ግን በት ዩ ነው አንድ ቀን ጀዘንት ከምስ ዳን ት ሪኳርስ ዳት ኢዝ ኖት ፖለቲካል አናልስስ ዳት ኢዝ ያለህን ፖለቲካው አገርን ወዴት ልውሰድ የሚል ሆኖ ኢን ደ ሾርት ረን ያሉትን ነገሮች እንዴት ራይድ ላድርጋቸው ሶዛት እንትን አንድ እንትን በዛ ከተዋጥቅ ግን ዜን ዩ አር ኖ ሞር ኢን ፖለቲክስ። ይህን ሁሉ ያልኩት ቅድም ግርማ ያነሳውን ኢሹ እንትን ለማድረግ ነው። ኢትዮጵያ አሁን ያለችበት ፒሪድ ምንድን ነው ብትሉኝ፣ አይ ሳምታይምስ ቲንክ አንድ አርቲስት ካንቫሱን ሰቅሎ ስዕል ሊስል ገና ነጭ እንዳለ ገና ምንም ነገር ሳይጻፍበት ያለ አድርጌ ነው መወስዱ። ሚኒንግ የድሮ ዌቭ ሄዶ ሄዶ ሄዶ አሁን ታች ወርዷል። ካልም ነው ካልም ኢን ዘ ሴንስ ድሮ ትክክል ነው ብሎ ሲያምነው የነበረው ነገር በሙሉ ፈርሶበታል። ምን ልመን የሚለውን ገና አልተጻፈም። ገና ሰውየው ጭንቅላት ውስጥ ብቻ ነው ያለው። ገና እንትኑ ካንቫሱ ላይ አላስቀምጠውም። እኔ ዛሬ ጊዜያችንን ማየት ያለብን እዛ ቦታ ላይ እንዳለን አርገን ኢትዮጵያ ወዴት ትሄዳለች የሚለው ጉዳይ ከዚህ በፊት ላለፈው 50 ዓመት ሲሄድ የነበረው ፖለቲካ ከፍና ዝቁን ጨርሶ ምን መሆን አለበት የሚለው መስመር ያጣበት ጊዜ። ቅቡልነት አለን የለንም፣ ለእኔ አብሶሉትሊ ሰከንደሪ መነሳት ያለበት ጥያቄ አይደለም። አሁን አሁን ጥያቄው ካንቫሱ ባዶ ነው። ህብረተሰቡ ገና ኮንፊውዥን ላይ ነው ያለው ወዴት መሄድ እንዳለበት ገና ሁሉም ሰው ግራ የተጋባበት ጊዜ ነው። ረጅም ስትራቴጂክ የሆነ ቲንኪንግ ያለው ካንቫሱ ላይ የሚጽፍበት ጊዜ ነው። ዜርፎር ገና ለቅቡልነት አሁን ነው ትግል መካሄድ ያለበት። እንዳአለ የለም አይደለም፣ ገና ባዶ ነው። ይሄንን ባዶ ቦታ እንዴት ራይድ እናደርገዋለን? ያንን ካወቅን ዜን ዊ ወርክ ፎር ዛት። በቃ ይሄ ፍሉዊድ የሆነ ማህበረሰብ አለ። ገና በጣም እንትን ያላለው ግራ ገብቶታል፣ ተጨንቋል። የሄደበት መጥፎ እንደሆነ ያውቃል። አዲሱ ምን ሊሆን እንደሚገባው አያውቅም። ጊዜያዊ የሆኑ ወጀቦች እንዲ እንዲ እያደረጉት ነው። ዜን ኢፍ ኢዜማ ኢዝ ገን ቢ ኤኒ ትርጉም ያለው ፓርቲ ይሄንን አውቆ ናው ካንቫስ ነጭ፣ ባዶ እኛ እምነት አለን ጭንቅላታችን ውስጥ አለ፣ ምን መሆን እንዳለበት እዛ ጋ ያለው። ያንን እንሸጥና ህብረተሰቡን እንትን አድርገን ፔይንት ፔይንቲንጋችንን እናወጣዋለን። ወይም አይ ቲንክ ሴንትራል የሆነው ኢሹ እሱ ይመስለኛል አንዱ ራሳችንን መከላከል የምንችልበት ኢዝ ኖት ቱ ቢ ቪክቲም ኦፍ ዴይሊ እንትን ይሄ ዴይሊ የሚሆነው ነገር ሀዝ ናቲንግ ቱ ዱ ዊዝ ፖለቲክስ ፖለቲክስ ሊሆን ይቅርና እውነትና ውሸቱ ማይለይ እኮ ነገር ነው። ምኑንም እኳ እናውቀውም። እሱ ስትራቴጂያችንን ያስጣለን። ቀን ዜን ወር ዳን ወር ኖት ኢን ፖለቲክስ። ፖለቲካ እኮ ማህበረሰብን እንዴት አድርጌ ወደ ጥሩ ቦታ ልውሰደው እኮ ነው። ኖት በየቀኑ እንዴት ሀይ ያደረግ ኮ፣ ዛሬ ማታ አረቄ ይጠጣል፣ ሞቅለዋል፣ ይደሰታል፣ ጠዋት የአረቄውን እንትን ያስተኘዋል። ሚን ዛትስ ኖት ፖለቲክስ እሱ ላይ እንድንገባ ነው። እኔ አንደኛ ታይም ፍሬማችንን እናስተካክል። ከበፊት ጀምሮ ስንል የነበረው ለአዲሱ ፖለቲካ የሚሆን አመራር ገና አልፈጠርንምና ትሬን እናርግ እኮ የሚባለው አንዱ ለዚህ ነው። ዊ ጀስት ሃቭ ቱ ክርኤት ኒው ፒፕል ኒው ዌይ። አዲስ ፖለቲካ እየመጣ ነው። ለዛ አዲስ ፖለቲካ እንዴት አድርገን ቢሄድ እናርግ የሚሉ ሰዎች ማፍሬያችን ነው። ይሄንን ካሰብንና በዛ መልክ ሄድን፣ ዜን ዊል ጎ ሳምዌር ኖት ሜቢ ቱሞሮው ያንን ያንን አሱም አድርገን ከሄድን ከዲሲፕሊን ጋር ያወራ ነው። ከአመለካከት ጥራት ጋር ያወራ ነው። ምናምን ነገር ሁሉ መስመር የሚይዝልን ያኔ ነው። ዘ ሎንግ ተርም ማሰብ ስንጀምር ዜን ል ቢ ሞር ሪዝናብል ሞር ዲሲፕሊን እና ይሄንን የታይም ፍሬም አናሊሲስ እዛ ውስጥ ለመክተት ብዬ ነው።